ክብሯን እንዴት አላችሁ ሁሉ ሰላም። ዛሬም ባይዞይ በእንደዚህ አይነት መልክ የምመጣው ሰፋ ያሉ መረጃዎችን ለማጋራት ነጻነት ለሚሰጥ ነው። እሺ ተመልካቾች፣ ያው እናንተ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉን ቀጥሉ። በጣም ዋጋ አላችሁ፣ ዋጋ ያላችሁ ሰዎች ናችሁ። እጅጉን ነው ማመሰግናችሁ። በመጀመሪያው ቪዲዮ እንዳልኳችሁ ነው ሁሉን ነገር የምታደርጉትን ነገር እኔ ስለማቅ ረዳችኋለሁ። እያንዳንዳችሁ በደንብ ማን ምን እንደሚያደርግ ሁሉን ነገር መረዳት ችላለሁ እና እጅጉን አመሰግናችኋለሁ። አሁን ግን ፕሬዚዳንት ዶናልድ ትራምፕ የሚወስዷቸው እርምጃዎች አደገኛ የሆኑ መምጣታቸው ጦር እስከ ማንቀሳቀስ መድረሳቸው ያንቀሳቀሷቸው የጦር መሳሪያዎች ምንድን ናቸው የሚሉትን ሰፋ አድርጌ ላስመለክታችሁ ነው። በተለይም ደግሞ ከሜዲትራኒያን ባህር ወደ ካሪቢያን ባህር በጣም ግዙፍ የተባለውን ከአስራ ዘጠኝ ሰማኒያ አንድ ወዲህ ለመጀመሪያ ጊዜ በዛ አካባቢ ተደርጎ የማይታወቅ ከባድ እንቅስቃሴ ፕሬዚደንት ዶናልድ ትራምፕ አድርገዋል። ይህ ምንድን ነው የሚለውን በስፋት ነግራችኋለሁ። ሳውዝ ኮም የሚባለው ኖርዝ ኮም የሚባለው ሁሉም የአሜሪካ ሀይሎች የጦር መርከቦች

በጣም በተጠንቀቅ ላይ ናቸው ና በጣም ማይቲ የሆነ ፓወር ላት ያላት አሜሪካ እንደምታቁት፣ ይህ ሁሉ ወታደራዊ እንቅስቃሴ ምንድን ነው የሚል ጥያቄ በጣም በስፋት እየተነሳ ይገኛል። ሰው ፕሬዚዳንት ዶናልድ ትራምፕ ደግሞ ይህኛውን ወይም ደግሞ አሜሪካን ለመጠበቅ የማድረጉ እንቅስቃሴ ነው እያሉ ይገኛል። ግን ጦር የማጎጅ እንቅስቃሴ ላይ ናቸው ወደሚል ደግሞ ድምዳሜ የሚወስድ ነው። አሜሪካ በጣም ትልቋን ትልቅ የተባሉን የጦር መርከብ ወደ ካሪቢያን እንግዲህ ማስጠጋቷ በጣም በርካቶች እንዲመለከቱት አድርጓል። ወይም ደግሞ ብዙ ሰዎች ነገር ወዴት እያመራ ነው የሚል ጥያቄ እንዲያነሱ አድርጓል ቢካዝ እሳቸው ከዚህ ከደንዛዥ እጽ ወይም ደግሞ ናርኮቲክ ተሪሪዝም የሚባለውን ከደንዛዥ እጽ ሽብር ከሚለው ጋር አያይዘው ነው ጦራቸውን በጣም ግዙፏን ጦራቸውን ያስጠጉትና ወደ ካሪቢያን ባህር ይህኛው ትንሽ እንደምታው አደገኛ ሆኗል ስለ ጦር መሳሪያዎቹ ምንነት ስለ አሜሪካ ፓወር ስለ አሜሪካ ሀይል ስለ ታጠቀቻቸው የጦር መሳሪያዎች ስለ እዙቿ በደንብ ነው የምነግራችሁ ዛሬ ግን ደግሞ አሁን መጀመሪያ እንደ ሀሳቡ እንዲኖረን የጦር መርከቧ እንግዲህ ወደ ከሜዲትራኒያን ባህር ሜዲትራኒያን ባህር ማለት በዚህ በጋዛ ና በእስራኤል በኩል ያለውን ያለውን ማለት ነው እንደዚሁም ደግሞ ያው እኛንም አይነካንም ማለት አይቻልም። ምክንያቱም የአባይ ውኃ ሄዶ የሚገባበት ነው። በዛ ላይ እነ ግብጽ እነ ቱርክ የመሳሰሉ ኃይላት ያሉበት በመሆኑ ነው። እና እንግዲህ ይሄን የሆነው ምንድን ነው፣ የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ አሜሪካ ጦርነት እየጫረች ነው በሚል ጥያቄም እያነሱ ይገኛል። ጦርነት እየጫረች ብትጭርም ባትጭርም ቬንዙዌላ በእርግጠም አሜሪካን ትመክታለች ማለት መቼስ ፖለቲካዊም ወታደራዊም ሰብአዊነትም ጅልነትም ነው የሚሆነው እንጂ እጅግ ብርቱ ኃይል ናት አሜሪካ አሜሪካ ቬንዙዌላ ደግሞ በማዕቀብ በተለያዩ ሁኔታዎች በውስጥ ፖለቲካ እንደዚሁም ደግሞ በአገዛዝም በምንም ዋጋ የከፈለች ሀገር በመሆኗ ያን ያህል እንትን ዋጋ አሜሪካን ታስከፍላለች ማለትም አይደለም እና የአሜሪካ መከላከያ ሚኒስትር ያ ማለት መከላከያ አሁን አክ የአሜሪካ የጦር ሚኒስቴር ተብሏል። ዋና ጸሐፊው ወይም ደግሞ ፐታግ ሰት አንድ ሀሳብ ሰጥተዋል። ዘጠና የሚሆኑ ተዋጊ ጀቶችን የሚይዘው በጣም ግዙፍ ዘጠና ተዋጊ ጀቶች ማለት ኢትዮጵያ ስንት ና ያላ? ብላችሁ ግምት ውስጥ አስገቡ። ዘጠና ፋይተር ጄትስ ዘጠና አስባችሁታል፣ የምትይዘውን ቀደም ሲል በእስራኤል በጋዛ ጦርነት ስትቀሰቀስ እንደ ኢራን ያሉ ሀይል ጥቃት ያሰነዝራሉ በሚል ዩኤስኤስ ጄራልድ አር ፎርድ የሚባለውና ዲዋይዲ የሚባሉት ወደ ሜዲትራኒያን ባህር ቀርበው ነበረ። እሱን ተከትሎ ይሄኛው የኤስኤስ ጄራልድ አልፎርድ የሚባለው ወደ ሜዲትራኒያን ባህር የተጠጋው በዚህ ምክንያት ነበር። እስራኤል ላይ ጥቃት ይሰነዘራል በሚል ስጋት ነበር እና ኢራን መግለጫቸው በጣም ከባድ ሲሆን እስራኤልን ለመጠበቅ በሚል ነበረ ይሄኛው የኤስኤስ ጄራልድ አልፎርድ የሚባለው የጦር መርከብ የተጠጋው። እና ይሄ ከዘጠና በላይ ዘጠና የሚሆኑትን እንደ አረ ለምን ስልሳ ሳይሆንም የጦር ተዋጊ ጄቶችን ይዞ በእርግጥ ዘጠና ናቸው፣ እስከ ዘጠና የሚደርሱ ናቸው። እነሱን የሚሸከም ነው እና ዩኤስኤስ ጀራል አልፎርድ የተባለው ግዙፍ ዋርሺፕ ወይም ደግሞ የጦር መርከብ ወደ ካሪቢያን ተንቀሳቅሷል። ይህ የተንቀሳቀሰበት ምክንያት እጅግ አስቸጋሪ ሁኔታዎች እዛ አካባቢ ስላሉ ነው እና ኒኮላስ ማድሮ መግለጫ ሰጥተው ነበር። አዲስ ውስጣዊ ጦርነት እያመጡብን ነው ወይም ደግሞ እጃችን ጦርነት አናስገባም ቢሉም አዲስ ጦርነት እየቀሰቀሱብን ነው በሚል ፕሬዚደንት ዶናልድ ትራምፕ ላይ ኒኮላስ ማድሮ ሀሳብ ለመስጠት ሞክረዋል። ግን አሜሪካ በካሪቢያን አካባቢ ያለውን ወታደራዊ እንቅስቃሴ የዙታዎችን ኦፕሬሽን እያሰፋች እንደሆነ በግልጽ የሚያሳይ ነው። ምክንያቱም አንደኛ ሲአይ ገብቶ ቬንዙዌላ ውስጥ ኦፕሬሽን እንዲያደርግ ወይም ደግሞ ሲአይኤ ገብቶ በቬንዙዌላ ውስጥ እጁ እጁን እንዲያስገባ ስራም እንዲሰራ ከዚህ ቀደም ማዘዛቸው ይታወሳል፣ ፕሬዚዳንት ዶናልድ ትራምፕ። ና ይሄኛው ደግሞ አብሮ ሊቃኝ የሚችል ወይም ደግሞ አብሮ ሊታይም ይገባዋሉ። ኦፍ ኮርስ ና አሜሪካ በካሪቢያን አካባቢ ይዞቷን እያሰፋች ከመጣች በአካባቢው ጦር መርከቦች እንደዚሁም ደግሞ የኒክሌር ሰርጓጅ ወይም ደግሞ ኒክ ሰምሪን የሚባሉት እና እንደዚሁም ደግሞ በጣም ከባድ ከባድ ኤፍ ሰላሳ አምስት ጀቶችን እያሰማራች ይገኛል። ና ይሄ በጣም እጅግ አስቸጋሪ ነው ባይዘው አሜሪካ ኤፍ ሰላሳ አምስት ዋግ ጀቶቿን አንቀሳቀሰች ማለት የግድ ቢቱ ቦምብ ጣዮች መሆን የለባቸውም። እነዚህ ተሰዋሪዎች ወይም ደግሞ ስትል የሚባሉት አይነት ሳይሆን አሜሪካ በእርግጥም በዚህ አይነት ልክ ኤፍ ሰላሳ አምስት ዋግ ጀቶችን ካሰማራች እንደዚሁም ደግሞ ኒውክሊየር ሊጭኑ የሚችሉ ወይም ደግሞ ኒውክ ፓውርድ የሆኑ መርከቦችን ካንቀሳቀሰች በጣም ትልቅ ግዙፍ የሆነ እርምጃ ልትወስድ የምችልበትን አጋጣሚ የፈጠረ ሂደት እንደሆነ በግልጽ ያስቀምጣልና አሜሪካ ይህን የምታደርገው እንግዲህ የምትለው ወይም ደግሞ ሀሳቧን የምታስቀምጠው በዚህ አካባቢ የአደንዛዥ እጽ የሚያዘዋውሩ ዜጎች አሉ። እነዚህ የአደንዛዥ እጽ የሚያዘዋውሩ ዜጎች ደግሞ አሜሪካን እየጎዷት ነው። ኢኮኖሚዋን ብቻ አደለም፣ ዜጎቿን እየጎዱ ነው። እንደዚሁም ደግሞ ከጦር መሳሪያ ቁጥጥር አንጻር ወጣቶች ግልፍተኛ የሆኑት ከዚህ አንጻርም ነው የሚል አረዳዳ ላት ሊሆናል። እንደዚህ አይነቱ ጉዳይ አክሰፕታንስ አለው ግን የአደንዛዥ አዘዋዋሪዎች ናቸው የተባሉት ጀልባዎች ላይ ጥቃትም ሲሰነዘር ቆይቷል እና አርብ እንኳን ባለፈው ስድስት ሰዎች ወይም ደግሞ ስድስት አደንዛዥ እጽ አዘዋዋሪ ናቸው የተባሉ ሰዎችን ህይወት መቅጠፏ ይታወሳል እና ይሄ ምንድን ነው የሚል አንዳንድ ጥያቄ የተመለከትኩ ነበረ፣ ግን አሜሪካ ጥቃቱን የፈጸመችው በካሪቢያን ባህር ላይ ቢሆንም እንግዲህ ትሬንዶ አራጓ የተባለ የወንጀለኞች ቡድን አባላት ላይ መሆናቸውን ታይታክሰትም ቢያስቀምጡ ግን አንዳንዶች ደግሞ የአለም አቀፉን የውሃ ላይ አካል የውሃ አካልን የንግድ እንቅስቃሴ የስራ እንቅስቃሴ ወይም ደግሞ ነጻ ህግን ያላከበረ ነው በሚል ይተቿታል አሜሪካን። ግን አሜሪካ ደግሞ በእንደዚህ አይነት ጉዳይ ላይ እናንተ ታወራላችሁ እኛ እንሰራለን አይነት እየሆነ መጥቷልና እንግዲህ ብዙ ጥያቄዎች የሚነሱበት አካባቢ ሆነዋል። ተንታኞች አሜሪካ የፈጸመችው ጥቃት ብዙ አይነት ሀሳብ ያለው ነው በሚል ለመተቸት ይሞክራሉ። ያም ሆኖ ግን የአሜሪካ መንግስት በዚህ ልክ ስጋት አለብኝ ብሎ ስለሚያስብ የሚሰነዝረው ጥቃት መሆኑን ታሳቢ ማድረግ ያስፈልጋል። ና የአሜሪካ ሚሊትሪ ምንድን ነው ሀሳቡ የሚል ጥያቄ ይነሳል። ና በላቲን አሜሪካ ታሪክ ባይ አሜሪካ በታሪኳ በላቲን አሜሪካ ከ1981 ወዲህ በጣም ግዙፍ የተባለውን ጦሯን ስታንቀሳቀስ ነው። ና ይሄኛው ለበርካታ አስር አመታት ለ ለአርባ ወይ ለአምሳ አመታት አካባቢ ላይ አድርገው የማታውቀውን ጦር ነው እያንቀሳቀሰች አለችው ና ቀደም ሲል ሴፕተምበር ሁለት አንስቶ አሜሪካ ባስተላለፈችው መልእክት በተለይም ፕሬዚዳንት ዶናልድ ትራምፕ ባስቀመጡት ሀሳብ መሰረት በዛ አካባቢ በካሪቢያን ባህር ና በሰላማዊ ውቅያኖስ ወይም ደግሞ ፓስፊክ ውቅያኖስ በሚባለው አካባቢ ላይ የተሰነዘረው ጥቃት የደረሱ ጥቃቶች አርባ ሶስት ሰዎች ህይወታቸውን እንዲያጡ አድርጓል። በጣም በተደጋጋሚ ረፕት ድለይ ቀን በቀን በሚባል ደረጃ ነው የሚሉት እንግዲህ ጥቃት ሲሰነዘር ነበር እና ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት ጉዳዮችን የኒኮላስ ማዱሮ መንግስትን ለመገልበጥ አይደለም አላማችን፣ ግን ወደ ሀገራችን የሚገቡ ህገወጥ በተለይም ደግሞ አደንዛዥ እጾችን ለመከላከል ነው የሚል ሀሳብ ሰጡና እንዲያውም ትራምፕ እኛ ጦርነት የማጉጭ አንተን የለብንም ደግሞ ጦርነትን አናጉጭም ምክንያቱም ወደ እኛ ስለመጡብን ችግር ስለፈጠሩብን ለእነሱ ምላሽ ለመስጠት ነው የሚል ሀሳብ ነው የሰጡት ቃል በቃል ያሉትን ግን ልንገራችሁ ወይም ደግሞ እናንተም እንድትረጉሙት አይ ቲንክ ዊ አር ነው ያሉት ትራምፕ። እንግዲህ ምንድነው እእኛ ህይወታቸውን የቀጠፍ ነው ያሉ ሰዎች ወደ ሀገራችን ድራግ ይዘው የሚመጡ ወይም ደግሞ አደንዛዥ ይዘው የመጡት ሰዎች ላይ ነው እሺ፣ ገብቷችኋላ አይነት አሉ። ከዛ አሁንም ያን ማድረጋችን እንቀጥላለን ነው ያሉት። አሜሪካ ፖለቲካ ላይ ውሃ የሚያነሱ እንደሆኑ ግልጽ ነው፣ ሁላችሁም የምትረዱት ነው። ግን ምን ማለት ነው የሚል ጥያቄ የሚያስነሳል። እና ከሴፕቴምበር ሁለት ወይም ደግሞ ከነሐሴ መጨረሻዎቹ አካባቢ ጀምሮ ያለው ነገር እጅግ አስቸጋሪ ነው እና በላቲን አሜሪካ አሜሪካ ፓናማን ከወረረችበት ጊዜ አንስቶ አሜሪካ ፓናማ ላይ ጦርነት ከከፈተችበት ከ1989 ወዲህ፣ በፈረንጆቹ አቆጣጠር በእኛ ከ1981 ወዲህ ታይቶ የማይታወቅ ነው። ና ይሄ በጣም ግዙፍ እርምጃ ነው የተወሰደው። ና የኦፕሬሽኑ በጣም በብዙ መንገድ በፕሬዝዳንት ዶናልድ ትራምፕ ትእዛዝ እየሆነ ነው ያለው። ና የዩኤስ ሳውዘርን ኮማንድ የሚባላለ ሳውዝ ኮም የሚባለው ና አርባ ሶስት ሰዎችን ቀደም ሲል እንደነገርኳችሁ ህይወት የቀጠፈው ይሄኛው ኦፕሬሽን ነው። ሳውዝ ኮም የሚባለው ሀይል ነው ይሄ በጣም ግዙፍ ጦር የሚያንቀሳቀስ ወይም ደግሞ የአሜሪካ እዝ ነው። ከአሜሪካ ካሉት ከአስራ አንዱ ውስጥ የሚመደብ ነው። ና ብዙ ነገሮችን ብዙ አይነት የቬንዙዌላን ፖለቲካም እንደዚሁም ደግሞ ከቬንዙዌላን ባሻገር እዛ አካባቢ እንደነ ኮሎምቢያ ያሉ ግዛቶች አካባቢዎች ላይ ያለ ጉዳይም እጅግ አስቸጋሪ ነው። ባይዘወይ ስለ ሳውዝ ኮም ልንገራችሁ የአሜሪካ ሳውዘርን ኮማንድ ወይም ደግሞ የደቡባዊ እዝ ነው ወይም ደግሞ ደቡባዊ እዝ ነው። ሳውዝ ካም ይባላል። መቀመጫው ዶረል ነው ፍሎሪዳ ውስጥ ማለት ነው እና ይሄኛው አጥቂዎች ወይም ደግሞ ጥቃት ሰንዛሪ ኮምባታንት ኮማንድስ አሉት ከአስራ አንዱ የአሜሪካ እዞች መካከል። የአሜሪካ እዝ ሲባል እግረኛ ወይም ደግሞ የአየር ሀይል ወይም ደግሞ ምድር የንትን ሀይል የሚባል አይደለም። እንደሚባለው የአየር ሀይሉም የራሱ አለው የምድር ሀይሉም እንደዚሁም የባህር ሀይሉም ግን ይሄኛው ዩኒፋይድ የሆኑ ናቸው አንድ እዝ ሲባል ይሄኛው በዚህ ልክ ያሉት በኮም ውስጥ ያሉት ለምሳሌ ሳውዝ ኮም የሚባለው በዚህ እዝ ውስጥ ባህር ሀይል አለ እግረኛ አለ አየር ሀይል አለ ስፔስም አለ በነገራችን ላይ እንዲህ እንዲህ ነው በጣም ጠንካራ እንቅስቃሴ የሚደረግበት ነውና እጅግ አስቸጋሪ ነው ስለዚህ በፍሎሪዳ መሰረቱን አድርጎ ከ11 ውስጥ ወይም ደግሞ ከ11ዱ ከተቀናጁት እዞች መካከል የሚገኝ ነውና ይሄ ሪኔምድ ባይ ትራምፕ ፍሮም ዲፓርትመንት ኦፍ ዲፌንስ ሰው ቨርስ ማለት ይሄኛው እንግዲህ የሚንቀሳቀስበት ለእናንተ ግልጽ ለማድረግ በማዕከላዊና ደቡብ አሜሪካ አካባቢ እንደዚሁም በካሪቢያን ባህር አካባቢ የሚንቀሳቀስ ይሄኛውን የሚቆጣጠር በጣም ግዙፍ ሀይል ነው እና የፓናማ ቦይንን ጭምር ግምት ውስጥ አስገብቶ የሚ ቆጣጠር በዛ አካባቢ በስፋት የሚንቀሳቀስ እጅግ ሀይለኛ የሚባል ቲም ነው። አስሩ ሌሎቹ ምንድን ናቸው? አስሮቹ እዞች እዝ ሲባል ልክ እንደ ኢትዮጵያ ውስጥ ያለው የሆነ የሰሜን ህዝብ የደቡብ ህዝብ ምናምን የምንለው አይደለም። ይህ እንደዚህ አይነት ስም ቢኖረውም የሚያንቀሳቅሰው ሀብት የአፍሪካ አምስት ስድስት ሀገራት ተደምረው አንዳንዴ አምሳ አራቱም ተደምረው የማይኖራቸውን ሀብት ነው የሚኖራቸው የሚያንቀሳቅሰው ና እነዚህ አስሩን ልንገራችሁ። ከአስራ አንድ ውስጥ አንደኛው የነበረው ሳውዝ ኮምን ነግሬያችኋለሁ፣ የት ቦታ እንደሚቆጣጠር አይደለ? በካሪቢያን ያለውን ይቆጣጠራል፣ እንደዚሁም በላቲን አሜሪካ በከፓናማ አካባቢ ያሉትን፣ በማዕከላዊ እንደዚሁም ደግሞ በተለያዩ አካባቢዎች ያሉትን ይቆጣጠራል። ሌሎቹ አስሮች ደግሞ የሚቆጣጠሩት ምንድን ነው? እነዚህ እዙች እዝ ሲባል ቅድም እንዳልኳች ባህር ኃይል ምድር ኃይል አየር ኃይል ስፔሱን፣ የተለያዩ ሁኔታዎችን ግምት ውስጥ ያስገባ የተቀናጀ ጥቃት መሰንዘር የሚችሉ ናቸውና ለምሳሌ ኖርዝ ካም የሚባል አለ፣ የኖርዝ አሜሪካ ነው፣ ሰሜን አሜሪካን የሚቆጣጠር ነው። ኢሮፕ ኮም የሚባል አለ፣ ኢኮም ወይም ደግሞ ኢኮም የሚባለው አፍሪካ የሚቆጣጠር አለ። አፍሪካም የሚባለው ሚድሊስትን የሚቆጣጠረው ሴንት ኮም እንደዚሁም ደግሞ ኢንዲያ ፓስፊክን የሚቆጣጠረው ኢንዶፓ ኢንዶፓ ኮም ይባላልና ሌሎችም አሉ። ዌል አዘርስ በጣም ሪስፖንሲቢሊቲ ላይክ ሳይበር ኦፕሬሽን አላቸው ባይዞ ሳይበር ካም የሚባል ስፔስ ካም የሚባል አለ። የስ ሳይበር ኮም አስባችሁታል። የሳይበር የሳይበር ደህንነት የሳይበር ሰራ እዚህ እኛ ሀገር ላይ እንዳለው ሳይበር የሳይበር ሰራዊት የምናምን እንደዚህ አይነት ቀልድ አይደለም። የእነሱ የሳይበር እዝ ነው፣ ወታደራዊ እዝ ነው። ገብቷቸዋል። የሳይበር ጦርነትን የሚያደርግ የህዋ ላይ ጦርነትን የሚያደርግ ስፔስ ኮም ስፔስ ኮም የሚባለው ወይም ደግሞ የስፔስ እዝ የሚባል አለ አለ ሌሎችም አሉ። በዚህ ብቻ አይቆም። ኒክሌር ዲስትራንስ የሚባል ስታርት ኮም ኒክሌር እንዳይመጣ የኒክሌር ጥቃት ቢሰነዘር እንዴት መመከት እንችላለን ቀድመን መመከት እንችላለን ወይ የሚለውን ግምት ውስጥ የሚያስገባ ስታርት ኮም የሚባላል ስትራቴጂክ ሎጂስቲክስ የሚባላል ስታርት ኮም አለ። ስፔሻል ኦፕሬሽን ፎርስ ወልድ ዋይድ ባለም አቀፍ ደግሞ ደረጃ አንዳንድ ወሳኝ ጉዳዮች ሲፈጠሩ ሄዶ አረጋግቶ ወይም ደግሞ አላማውን አሳግቶ የሚመለስ ሶ ኮም የሚባል ሀይል አላቸው እና ይሄኛውም ብዙ ቀጠናዎችን ግምት ውስጥ ያስገባል። በነገራችን ላይ ሳውዝኮም ከረንትሊ በጣም ትልቅ ተልእኮ ላይ ያለው ነው። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ትልቅ ተልእኮ ተቀብሎ እየሰራ ያለ ሀይል ነው። የቬንዙዌላን አካባቢ ያለውን ሁኔታ ሊቆጣጠር የሚችል ነው። እና ብዙ ብዙ መንገዶችን ስትመለከቷቸው የአሜሪካ ጦር በቀላሉ እንግዲህ እንደዚህ አይነት ሁኔታዎችን ያያቸዋል ብላችሁም እንዳታስቡ። ምክንያቱም አፍተር ኦል አሜሪካ አሜሪካ ነች። እና እንደዚህ አይነት ሁኔታዎችን ነው ለ ለዛም ነው የአሜሪካ ፖለቲከኞች ና የሩሲያ ፖለቲከኞች ጦርነት ውስጥ መግባት የማይፈልጉት በዚህ ልክ በጣም የተራቀቀ በዚህ ልክ እጅግ አስፈሪ የሆነ የጦር አውድ ውስጥ መግባት ስለሚችሉ ና በጣም አስፈሪ እርምጃን በሁለቱ ሀይሎች መካከል መወሳሰድ ስለሚቻል ነው እና አንዳንዶች እንደሚያስቀምጡት አይደለም በጣም ውስብስብ መድረክን የሚፈጥር ነው ባይዞ ይሄኛው ባለበት አጋጣሚ ደግሞ አንድ ሀሳብ እዚሁ ላይ ማንሳት አለብን ጦራቸው በዚህ ልክ በጣም የተራቀቀ ነው እና ፕሬዚዳንት ዶናልድ ትራምፕ ደግሞ ይሄ ባለበት ሁኔታ የሰሜን ኮሪያውን ፕሬዚዳንት ኪም ጆንጉንን የማግኘት ሀሳብ ና ውጥኑ አላቸው ሊያገኟቸው እንደሚችሉም ም እየተነገረ ነው ና ይሄ ምንድን ነው የሚለውን በጣም ብዙዎችን እያነጋገረ ነው የፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው ፕሬዚዳንት ኪም ጆንጉን ጋር መገናኘት ና አለመገናኘት አሁንም ግልጽ የሆኑ ጉዳዮች ባይኖሩም ግን ብዙ ብዙ ብዙ ጉዳዮችን ግምት ውስጥ ለሚያስገባ ሰው የፕሬዚዳንት ዶናልድ ትራምፕ እንቅስቃሴ ከኪም ጆንጉን ጋር ሊገናኙም እንደሚችሉ ፍንጭ የሚሰጥ ነው። ፕሬዚዳንት ኪም ጆንጉን እንደምታውቁት ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር የኒክሌር ጉዳዮችን ካላነሳችሁብን በስተቀር የመገናኘትና የመወያየት እድሉም አጋጣሚውም አቅሙም አለን የሚል ሀሳብ ሰጥተው ነበረ ኪም ጆንጉን እና ከዚህ አንጻር ምናልባት አንዳንድ ነገሮች መፍትሄ ሊሰጥባቸው ይችላል ተብሎ ሊታሰብ ይችላል እና አንዳንዶች በጣም ሀይላ ይትድ የሆኑ ነገሮች ናቸው እና ፕሬዚዳንት ዶናልድ ትራምፕ ዝም ብሎ አይደለም ሰሜን ኮሪያው ፕሬዚዳንት ኪም ጆንጉንን ስኬጁል አልያዙም። እንደምታውቁት ፕሬዚዳንት ዶናልድ ትራምፕ ወደ ማሌዥያ ከዛ ደግሞ ወደ ቶኪዮ ጃፓን ከዛ ወደ ደብ ኮሪያ ይሄዳሉ። ደብ ኮሪያ ላይ በሚኖረው የኤዥያ እንግዲህ ፓስፊክ የኢኮኖሚክ ትብብር ስብሰባ ላይ ከተሳተፉ በኋላ የሚኖሩ ኤቨንቶች ከሺጂንፒንግ ጋር ይገናኛሉ። ሺጂንፒንግ ጋር ብዙ ሀሳቦችን ያነሳሉ ምናምን እነሱን ሁሉ ካደረጉ በኋላ በዋናነት ደግሞ ከፕሬዚደንት ኪም ጆንጉን ጋር ይገናኛሉ ወይ ሳይገናኙም፣ እኔ ግን ግልጽ ሆኜ ልነግራችሁ እችላለሁኝ እሳቸው ጋር የመገናኘቱ ለመገናኘት ፈቃደኛ ነኝ ወይም ደግሞ ክፍት ነኝ፣ ምንም እንኳን እስኬጁል ባሊዝበትም የሚል ሀሳብ ሰጥተዋል ፕሬዚደንት ዶናልድ ትራምፕና ምናልባት አንዳንድ ሰዎች እንደሚያስቀምጡት ወይ ደግሞ ፕሬዚደንት ዶናልድ ትራምፕ በሚታሰበው ልክ መፍትሄ ሳያመጡ ከቀሩ የዛ አካባቢ ፖለቲካ እንደዚሁ ደግሞ ጥያቄ ውስጥ እንደገባ ሊቀጥል የሚችልበትን ሂደት አውድ ሊፈጥር ይችላል ግን ብዙ ጊዜ እንደሚነገረው አይነት ነው። የዓለም የፖለቲካ ሂደቱም ሆነ አሁን ያለው አንዳንድ አጋጣሚዎችን ለሚመለከት ሰው በቀላሉ የሚታዩም አይደሉም። ምክንያቱም ብዙዎቻችን የምናየው ወይም ደግሞ ብዙዎቻችን የምናስቀምጣቸው ጉዳዮች አሁን ስጋት እየሆኑ አንዱ በሌላው ላይ ፈተና እየደቀኑ የመጡ በመሆናቸው አንዳንድ መፍትሔዎች እንደሚያስፈልጉ በጣም ግምቶች እየተቀመጡ ይገኛል እና ይሄ በእርግጥም የዓለምን የፖለቲካ ሂደቱን ስርዓቱን ጠንቅቆ ለሚረዳ ሰው ስጋት ያለበት ዓለም እየሆነ መጥቷልና እንግዲህ አሜሪካ በጣም እጅግ አደገኛ የሚባለው መስመር ላይ የደረሰች እንደሆነ ያሳያልና በጣም ግዙፍ ጦሯን ማንቀሳቀሷ። በዚህ ልክ ደግሞ ሀገር ውስጥ ያሉ አንዳንድ ችግሮች አሉ እንደምታውቋቸው እነሱንም ታሳቢ ያደረገ እንቅስቃሴ ፕሬዚዳንት ዶናልድ ትራምፕ ያደርጋሉ ተብሎ ይታሰባል። ግን ደግሞ ሁኔታዎች ንዛ ላይፈቅድላቸው እንደሚችል ይታወቃል። ግን አፍተርኦል ፕሬዚዳንት ዶናልድ ትራምፕ የሚፈልጉትን እያደረጉ ያሉ መሪ በመሆናቸው አንዳንድ ሰዎች እንደሚሉ ስም ብቻ ሳይሆን በተለያየ አጋጣሚና ቅርጽ ደግሞ እሳቸውም መንገዱን የማስተካከል ፍላጎትም ኃላፊነትም ስላለባቸው በዛ ልክ ቀጥለዋል የሚል ሀሳብ አለና ብዙ መንገዶችን ለምን ሰው ሪስፔክት አይኖረውም ወይም ደግሞ አይከበርም የሚልም ደግሞ ሌላ አይነት አረዳድ ያለበት አካባቢ የሆነ ስለመጣያ ቀጠና ፕሬዚዳንት ዶናልድ ትራምፕ በሚሉት መንገድ ፕሬዚዳንት ዶናልድ ትራምፕ በሚያስቀምጡት ሀሳባቸው ልክ ለአንዳንድ ጉዳዮች መፍትሄ መስጠት ካልቻሉ በእርግጥም ስጋቶች ይኖራሉና ይህኛው የሳውዝኮም ጦር ሀይል መንቀሳቀስ በብዙ መንገድ በብዙ ሁኔታ በብዙ አኪድ ብዙ ሰዎች ጥያቄ ውስጥ እያስገቡት ያለ ጉዳይ ሆኗልና ለምን የሚሉ ሀሳቦችንም እንደዚሁ ስናይ ነበረ፣ ግን ደግሞ እንደዚህ አይነት ሁኔታዎች ለእንደዚህ አይነት አጋጣሚዎች ጊዜ በራሱ የሚፈታቸው ናቸው ተብሎ የሚታለፉ ሊሆኑ ቢችሉም ግን ደግሞ አሜሪካ የምታህል ሀገር አሜሪካን የምታህል ፓወር በአንዳንድ ጉዳዮች ላይ የምትሰጣቸው ሀሳቦች ቀላል ትርጓሜ ስለሌላቸው እንደዚሁ አንደርስታንዲንጉ ለአለም ፖለቲከኞችም ቀላል ሊሆን አይችልም የሚለውን ለማስታወስ ነው። ተመልካቾቻችን፣ እናንተ አሁንም ላይክ፣ ሰብስክራይብ፣ ሼር ማድረጉን የተለያዩ ሀሳቦችን ማጋራታችሁን ቀጥሉ። እንደተለመደው እንግዲህ ያው ቢኒያም ካሴ አብሬያችሁ ቆይታ አድርግ ያለው የእናንተ ሀሳብ ገንቢ ነው። እናንተ የምትሰጧቸው ጉዳዮች ሁሉ ቦታ ያላቸው ናቸው። ታንክ ዩ ቨሪ ማች።